ፒስስ የዞዲያክ አስራ ሁለተኛው ምልክት በህልምና በማስተዋል ተፈጥሮ ይታወቃል። ፒስስን የሚገልጹ አንዳንድ የቁልፍ ባህሪዎችን እንመልከት። ፒስስ የውሃ ምልክት ነው፣ እሱም ስሜታዊ ጥልቀትን፣ ስሜታዊነትንና ግንዛቤን ያመለክታል። የውሃ ምልክቶች ብዙ ጊዜ ከስሜት ከስሜታዊነትና ከንቃተ ህሊና ጋር የተቆራኙ ናቸው። ፒስስ የሚገዛው በኔፕቱን የህልም አእምሮ እና የመንፈሳዊነት ፕላኔት ነው። ይህ ተጽዕኖ ምናባዊ ባህሪያቸውንና ከሚስጥራዊው ጋር ያለውን ግንኙነት ያሳድጋል። የፒስስ ምልክት ሁለት አሳዎች በተቃራኒ አቅጣጫ የሚዋኙ ሲሆን ይህም ሁለትነትን እና የስሜቶችን ውስብስብነት ያመለክታል እሱ በቁሳዊ እና በመንፈሳዊ ዓለም መካከል ያለውን ሚዛን ያንጸባርቃል። ፒስስ ተለዋዋጭነት እና የመለወጥ ፍላጎት የሚያመለክት ተለዋዋጭ ምልክት ነው። ተለዋዋጭ ምልክቶች ከፍሰቱ ጋር አብሮ በመሄድ እና ከአዳዲስ ሁኔታዎች ጋር በመላመድ ይታወቃሉ። ፒስሶች ብዙውን ጊዜ ሮሮ አዛኝና ጥበባዊ እንደሆኑ ይገለጻሉ። እነሱ የሌሎችን ስሜት የመረዳት አዝማሚያ አላቸው እና በአካባቢያቸው ውስጥ ስሜታዊ ስሜቶችን በቀላሉ ሊወስዱ ይችላሉ። ፒስስ ግለሰቦች ብዙ ጊዜ ከፍተኛ ፈጠራና ጥበባዊ ናቸው። የበለጸጉ ምናብ አላቸው እና እንደ ሙዚቃ፣ ስነ ጥበብ ጽሑፍ ወይም ራስን መግለጽ ባሉ መስኮች ሊበልጡ ይችላሉ። ፒስሶች ጠንካራ የመረዳት ችሎታዎች አሏቸው እና ወደ መንፈሳዊነት ወይም ምስጢራዊነት ተፈጥሯዊ ዝንባሌ ሊኖራቸው ይችላል። ብዙውን ጊዜ ውስጣዊ ስሜታቸውን ያምናሉ እና ከውስጣዊ ማንነታቸው ጋር ጥልቅ ግንኙነት ሊኖራቸው ይችላል። በአዘኔታ የሚታወቁት ፒስሶች ብዙውን ጊዜ ሌሎችን ለመርዳት ይሳባሉ እና በበጎ አድራጎት ወይም በሰብአዊ ጥረቶች ውስጥ ሊሳተፉ ይችላሉ። መከራን ለማስታገስ እና ደግነትን ለማራመድ ከፍተኛ ፍላጎት አላቸው። ፒስስ ግለሰቦች ብዙውን ጊዜ ሀሳባዊ የህይወት ስሪት የሚፈልጉ ህልም አላሚዎች ሊሆኑ ይችላሉ። ከፍ ያለ ምኞቶች እና የፍቅር ወይም ድንቅ ልምዶች ፍላጎት ሊኖራቸው ይችላል። በስሜታዊነት ባህሪያቸው ምክንያት ፒስሶች አንዳንድ ጊዜ ወደ ምናባቸው ማፈግፈግ ወይም ጭንቀት ወይም የስሜት ቀውስ ሲገጥማቸው ከእውነታው ለማምለጥ ሊፈልጉ ይችላሉ። ይህ እንደ የቀን ህልም ወይም በፈጠራ ስራዎች ውስጥ መሳተፍን ያሳያል። ፒስዞች ብዙውን ጊዜ በልባቸው የፍቅር ስሜት ይፈጥራሉ። በግንኙነታቸው ውስጥ ጥልቅ ስሜታዊ ግንኙነቶችን ይገመግማሉ። አጋሮቻቸውን ጥሩ ለማድረግና ጥልቅ ትስስር የመፈለግ ዝንባሌ ሊኖራቸው ይችላል። በፒስስር የተወለዱ ግለሰቦች በአዛኝነት ባህሪያቸው የተነሳ ድንበር ከማስቀመጥ ጋር ሊታገሉ ይችላሉ። እነሱ በቀላሉ የሌሎችን ስሜት ሊስቡ ይችላሉ ይህም ወደ መጨናነቅ ስሜት ሊያመራ ይችላል። በአጠቃላይ፣ ፒስስ ስሜታዊነትን፣ ፈጠራንና በዙሪያቸው ስላለው ዓለም ጥልቅ ስሜታዊ ግንዛቤን ያካትታል። የመረዳት ባህሪያቸውና ጥበባዊ ዝንባሌዎቻቸው በዙሪያቸው ያሉትን በአዘኔታና በምናባቸው የሚያነሳሱ ልዩ ግለሰቦች ያደርጓቸዋል። በዛሬው ቪዲዮአችን የመጨረሻው እና የአስራ ሁለተኛው ኮከብ ፒስስ ልዩ ባህሪዎቻቸውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህም ቪዲዮ በፒስስ ኮከብ ለተወለዱ ሰዎች ሼር ማድረግ እንዳትረሱ። የአስራ ሁለቱንም የዞዲያክ ምልክቶች ልዩ ምልክቶች ልዩ ባህሪዎቻቸውን ሰርቼላችኋለሁ ገብታችሁ ቼክ ማድረግ እንዳትረሱ። በቀጣይ በጠቃሚ ቪዲዮ እንመለሳለን። እስከዛው ሰላም ቆዩ።